ለጠዋት ቁርስ የሚሆን ነገር ላዘጋጃጅ ብዬ ነው፣ እና ሳክሽና ትመጠመችም። እዚህ ምን ትሰሪያለሽ? መቀስ ይዘሽ ሳይሽ ጊዜ እኮ ነው እኮ። መጥረቢያ ቤት ሳንቺ ምን አገባሽ? አይ መቀስ ይዛ እኮ ጸጉርሽን ልትቆርጥሽ ነበር። እኔም አይገባኝም፣ ጸጉር ምን ያደረጋል? ያረን ያላከ አንድ ክፉ ዘመን የሚባል ነበር እና አጼ ሚኒሊክ ስልጣን ላይ በነበሩ ጊዜ በጣም ከባድ ድርቅና በሽታ ተነስቶ ከባድ ረሀብ ተነስቶ ነበር። ከዛ አንሳሩ በሚባል ሀገር አንዲት እናት የሰው ልጅ በልታ ለፍርድ ትቀርቧታል። ሳሊ ለነ ሰው ሰውን በልቷል እያልተ ነው? አዎ ክፉ ቀን የተባለውም ለዛ ነው እና ያቺ እናት የሰው ልጅ በልታ ለክስ እዚህ ጦጦ አጼ ሚኒሊክ ጋር ያቀርቧታል። እዚህ የተበላባችሁም ሰዎች የእሷ ልጅ እያለች እንዴት ኛለች ተበላለች ብለው ጊዜ ማሩልኝ ብለው ካሳ አቀረቡላችሁ እና እና ሰዎቹ ከንጉሱ ከፍተኛ ካሳ ከተቀበሉ በኋላ ሴቲቷ አማሯት። እናም ሴቲቷ ከልጇ ጋር እዛው ቤተመንግስት እንድታገለግል አደረገ። ይሄ እውነት ነው። መቶ ፐርሰንት እውነት ነው። በአይን ያዩት ሰዎች ናቸው የጻፉት። እግዚሁ ስንቱ ዘመን አልፈዋል። እስቲ ዛሬ በቃ እማዬ ትችያለሁ። አይመለከተኝም። ጀምር። እሺ እሱ እንዴት ነው አባትነቱን በአምን ራሱ ነው ያልፋተው። ደግሞ ምን ነው መሰለኝ፣ ስለ ምርመራ ምናምንም አላለኝም። የሆነ ምርጥ አባት ነገር ነው። ምን ምርመራ እንኳን አለበት እሱ? ግዴታ ነው እሱ። ነው ያደርገው የሚችል አዎ። ፍቃድ ቆምላ እህትሽ መሆን አንኩ ስላላወቀች አራቷን በጥፊት ስታጮላት ነው የምትለው። እናትዬዋስ? እሷማ እናት አይደለች። ለልጆቹ አላት ፍቅር። ወይ ደስ ይላል። በተለይ ሰራተኛዋ፣ ሰራተኛዋ ደግሞ እኔ ወርቅ ማለቴ ለምን ፈልግሽው እ ለምን ደነግጥክ? አይ አልደነግጥኩም። ማለቴ ለምን ጠየቅሽን ብዬሽ ነው። መቼስ የልጆች መልክ ላረጋግጥበት ነው። እራስን አስመስዬ አልደነግጥኩም። ለምን ጠየቅሽን ብዬሽ ነው። የሆነ ነገር ፈልጌው ነበረ። ነገር እናወራለን እንዴ ሰውን ሳት ላይ ጥሎ የምንደን አደር ማለት ነው እንዴ? የምን ሳት ላይ መጣድ ነው? የምትሰራው ነገር አለ እንዴ? ለምንድነው? ነው ነገር ስጠይቀ የሄደ ነገጥከው? አይ ማለት ያው እኮ ካወቅከው፣ ነገረኛ ነግርሻ አለው። ግን ያው ለምን ጠየቅሽኝ? ሰላም ወደ ቻናሌ ቤተሰቦች፣ ሰዎች እንዴት ናችሁ ይላችሁ በሰላማችሁ ብዙ ትርፍርፍ ይበል። እዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ባክብሩ ትጠይቃለሁ። ዳጣ ክፍል ሰባት የሸመጥቻለሁ እስከ መጨረሻው እንድትከታተሉ ባክብሩ ትጠይቃለሁ። አቢጊል የዳጣን ጠጉር ለመቁረጥ መቀስ ይዛ ክላስ ዋስት ገባ ነበር ያለቀው ማለት ነው። ዛሬ ምን ተፈጠረ አብረን የምናየው ይሆናል። እንግዲህ አብጌል የዳጣን ጠጉር ቁርጣ ዲኤንኤ ለማስመርመር ትፈልጋለች። ምክንያቱም ይች ልጅ የማን የአባዬ ልጅ ልትሆን ትችላለች ብላ ስለጠረጠረች መልኳም አባቴን ትመስላለች፣ ውሃን ትመስላለች። ስለዚህ የአባዬ ልጅ ልትሆን ትችላለች፣ አባዬም በጣም ይወዳታል ብላ ስለምታስብ የዳጣን ጠጉር ቁርጣ ዲኤንኤ ለማስመርመር ትፈልጋለች ማለት ነው። እናም ጸጉሯን ለመቁረጥ መቀስ ይዛ ክላሷ ትገባለች። የጸጉሯን ይዛ እንግዲህ ልትቆርጥ ስትል ሰላም አጋጣሚ ትደርሳለች። ምን እየሰራሽ ነው አብጌል? ስትላተም አንችራሽ ምን ትሰሪያለች በዝ ለሊት ብላ ትጠይቃታለች። አይ እኔማ ለነገ ቁርስ ምን እንደምትፈልግ ልጠይቃት ነበር ስትልም፣ እና ለምን ገባሽ ወደ ስትላተም አይ መቀስ ይዞች ስላየዎች ነው የገባው ስትልም ሰላም እ እሷም ተሰርባብ እንግዲህ ትወጣለች። ምልስ ልትሰራ ነው ፀጉርሽን ልትቆርጥ ነበር እኮ ብላም ዳጣም ትጠይቃታለች። ለምን ጠጉሬን ትቆርጠዋለች ብላስ ትጠይቃትም። ቀን ታብሽ ይሆናል። ቀናተኛ ናት፣ ቀናተኛ ናት። በዚህ ጠጉሬን ትቀናለች ለምን ስትልም፣ ዳጣ ትመልሳለች። አይ ተያት በቃ እሷ ቀናተኛ ናት በጣም ስትልም ሰላም እንደዛ ብላ ታረጋጋታለች። በቃ ሰላምዬ ከዚህ አብረሽ ደሪ አትሂጂ ስትላትም አንድ ሲኖ ማድረው እንዴት ምናምን ስትልም፣ አይ እዚህ አብረሽ ደሪ የዛሬን ብቻ ብላም አብራት እንድታድር አድርጋታለች። ሰላም በሀሳቦ ተስማምታ አብራት ታድራለች። ጧት ላይም እንዴት አደርሽ ደህና አደርሽ ወይ እንዴ፣ ሳትገላበጫ አደርሽ ሁሌ እንደዚህ ነው ወይ የምተኝ ስትላትም ሞቶብሽ እንዴት ስትልም ትጠይቃታለች። እናም ትንፋሽ ደስ ይላል ስትልም፣ ክንድሽ ተመችቶኝ ነው እንደዚህ ያደርኩት ስትልም ዳጣን ትጠይቃታለች። እናም በቃ ጎዳና ስላደር ጎዳና ስለማድር ብላም ተወረት፣ የጎዳና ልጅ ነሽ እንዴ ስትላትም፣ አይ የጎዳና ልጅ አይደለሁም ግን ጎዳና ሳድር ነበረ ምናምን ብላ ትጠይቃታለች። እህት ወንድም የለሽም ስትላትም፣ እህት ወንድም አሉኝ ብላ ዳጣም ተመልስላታል። ሰላምም አንቺስ ልጅ የለሽም እንዴ ብላ ለሰላም ትጠይቃታለች። ዳጣም እሷም አይ በቃ ቁርስ ለስራ እንግዲህ ግን እመስላለሁ ልጅ ያለ ይመስላል ስትላት ነው ተመስ ያለች ትንሽ ትንሽ ብራታለች። ዳጣም በቃ ቁርስ ለስራ ስትልም አይን ያግዝሻለሁ ብላ ተነስታ ብራት ትሄዳለች። አብዬልም አባቷን ትወደኛለህ ወይ እያለችም ስትጠይቀው እወድሻለሁ ሲልም እንትን ይላታል እጆችሽን ዘርጊ ከእነዚህ እጆችሽ የትኛውን ነው አስበልጥሽ ምትወጁ የትኛውን ጣትሽን አስበልጥሽ ምትወጅ ሲላትም ሁሉን ወዳለሁ ትላለች እናት አባትሽም ይሄኛውን አብልጭ ልውደድ ይሄኛውን አብልጭ ልውደድ ይሄኛውን አሳንሽ አይልም አያበላልጥም ልጆችን እኩል ነው የሚወድ ሲልም እንደ ምሳሌ አድርጎ በእጆቿ ምሳሌ ሰጧታል እሷም ዳጣንም አንቺንም ውሃንም በጣም ወዳችኋለሁ ሲላትም፣ እንዴ ውሃንም ትወዳታለህ እንደኛ ስትልም ትጠይቀዋለች። እንዴ ወዳታለሁ ሲላትም፣ እሶኩ ልጅህ አይደለችም ስትለው፣ በቃ እሺ መጀመሪያ አንቺን ከዛ ውሃን ከዛ ዳጣም ብሎ ይመልስላታል። ከዛም በቃ እሺ ብር ስጠኝ ትለዋለች። እሺ ስንት ብር ልስጥ ሲላትም፣ አስር እሺ ብር ትለዋለች። እንዴ የሁሉ ብር ምን ልታደርግ ነው ብሎ ሲጠይቃትም፣ እማዬ እኮ አትጠይቀኝም ምን ልታደርግ ነው ብሎ አትጠይቀኝም አንተ ግን ትጠይቃለህ እዩ አትወደኝም ስትልም ትመልስለታለች። አንደ ይህን ብር ብር ምን እንደምታደርግብስ ሀላቅ አልሰጥሽም። እንደዚህ የማደርገው ስለምወድሽ ነው። አንድ እንድትጠፊብኝ አልፈልግም። ብር ደግሞ ያጠፋሻል ሲልም አባቱ ይመክራታል። የሆነም ሰሪው ነገር ካልሆነ ብር ያጠፋል እያለም የመክራተ እሷም ተናዳ ትሄዳለች። ተናዳ ሶፋ ስትሄድም ውሃና ዳጣ ሲጫወቱ ታገኛቸዋለች ነው። አብጌል እህቴ ብላም ልትሰማት ስትሄድ በጥፊ ትመታታለች። አባቷ እያየ ነበር። እሷም አባቷን ስታይ እንደገና መልሳ ታላቅ እህቷን ለማባበል ትሞክራለች። ውሃ፣ አብጌል ያረሹ ና አይችሻለሁ ሲላትም አታያትም። እንዲያባይ ብላም በንዴት ጥላቸው ትሄዳለች። ከዛም አባትየው ዳጣን ጠብቂያት፣ ውሃን ጠብቂያት ብሏት ይሄዳል። እናቷም ትመጣለች። አብጌል ሶፋ ላይ ቁጭ ብላ ነበረ። የት ይደው ነው ብቻሽን? ስትላትም እማዬ ዝም ብሽ ፀጉሬና ሻሺ ትላታለች። እንዴ ከመቼ ጀምሮ ደግሞ እንደው ተጋባብሽ እንዴ ትላታለች እናቷም። እናም ፀጉሯን እያሻሽሽ ዛሬ ምንድነው የተነጫነሽ፣ ምን እንደሆነ የከፋሽ? ስትልም እናቷ ጠይቃታለች። አባዬ ብር ስጤ ብለውም ቢያለኝ ብላ ምንትን ትላታለች። አባትሽ ብር ያልሰጠሽ እንግዲህ ትክክል ነው አባትሽን ትናትበው፣ እውነቱን ነው። ካላስፈለገሽ አላስፈለገሽም ነው፣ በቃ እሱ ያውቃል ስትልም ተመልስላል። ለዳጣ እኮ ስጥጧታለን ይብቻን አልሰጥ ስትልም፣ ይኸው ጀመርሽ፣ አትነጫነጭ ብላም ትተላታለች። ከዛ በባለፈው ያልሽውን ነገር ሁለተኛ እንዳታ ስትላት፣ እንግረም አየ እኮ ትኩር ብላ ታያቸውም፣ እንደ ይመሳሰላል እኮ ስትል፣ ጀመረሽ እንግዲህ ብላም ትግስ ዳጣ እንግዲህ ልጆቹን ውሃንና መጥንን መንገድ ላይ አግንታ ፎቶ ታነሳቸዋለች። ከዛም በኋላም ኬክ ጋብዥኝ ይሏታል። ከዛ የለኝም ስትላቸው እምቢ ብሎ ካልወሰድሽ ብለ ብሎ ይነሳሉ። እናም ይዛቸው ትሄዳለች። ኬክ ከበሉ በኋላ ብር የሚከፍሉት የለም። እናም በቃ እቃ እናጥባለን ስትልም እንትን ትላቸው ከዛ ወደ ናታን እንደውልን ካነሳልን አነሳልን ካላነሳልን እቃ ማጠባችን ነው ብለም ታስፈራራቸዋለች ከዛም ስልክ ስትደውል ናታን ያነሳል እና የት ናቸው ሲላቸው አይኬክ ጋብዥኝ ያሉ የለኝም ብላቸው እምቢ አሉ ከዛ ምዛቸው ይዣቸው ይሄዱ እናም በላን አሁን ምንካፍለ የለም ስትለም ለናታን ትነግረዋለች ውሀ የለለ ፈርታለች ስትልም ትጠይቃለች። በቃ እሺ እሷን አገናኝ ይላታል። ፖሊስ መጡ ነው የሚወስድሽ እንደዚህ ነው የሚልሽ ምናምን ብሎ ያስፈራረተ። ከዛም በኋላ በቃሽ ከአብስሻለሁ እኔ አንቺ ወንድም ይላታል። ከዛም አመሰግናለሁ የተረፈውን ኬክ አመጣልል ስትልም ትትላለች። እናም ወደ ቤት ይመጣሉ። ዳጣም ከሞገስ ጋር አግኝታ ስለ እናቷ አስታወራም። እናትሽ እንዳለች ነግሮሻል ወይ አባት ሲላትም አይ አልነግርም ለእናቴ መሰለኝ ያነሳበት የሌለ ነው የሚናደደው፣ እንዳነሳበትም አይፈልግም ስትል ነግረዋለች። እናም የዲኤንኤ ምርመራውን ዝም ብላ ትቶታል። የመጭ አባቴ እንደሆነ አምኗል ትለዋለች። አይ የዲኤንኤማ ግዴታ ነው ተመርመሪ ሲልም ሞገስ ምክሩን ለግሷታል። እነ ውሃ ወደ ቤት መጣ። አብጌልን ታገኝታለች። ፎቶ አነሳች ወይ ከዳጣ ጋር የነበረውን ልጅ ስትላት፣ ማ ያላነሳበትም ግን መጥቶ ይዛት ሄደ እሱ ነው ስትልም፣ ፍቅረኛዋን ብላ አብጌል ታስባለች። እናም ለናታን ዳጣ ትነግረዋለች። ናታን የውሃ ፍቅረኛ እኮ አላት ብላ ትነግረዋለች። እና ናታን ምን ያገባኝ እኔ ሲልም፣ ይጠቃታል። አንተ ዝም ብለህ የምትወዳት አንተ ሁለተኛ ልታደርግ ነው ስትለው ተናግረዋለች እሱም ዘንብለሽ እንት ናት ወይ ሲላትም፣ አንተ ድሮ ምን ይን አታምነኝም ብላም ውሃን ተጠራች። ውሃ ከዳጣ ጋር የነበረው ልጅ አይተሽዋል ወይ ሲላትም፣ አይ ረሰወ ወጥላች። ከዛም በኋላ አንቺ እንደዚህ አይነት ሰው ይዟት ይልስቲ አልነበር አዎ ይዟት ሄዷል አባቷ ወይም ደግሞ። ጎረቤቷ ምናምን የሆነ ትላለች ማለት። አዎ በቃ እንደዛ ነው የሆነ ኢላት አናታ ነው። በቃ አንተ ስለማትወደኝ አታምነኝም ብላ ማብጌል ተናዳ ትሄዳለች። ሰላምም ወይናታን ክላስ ልታጸዳ ሂዳ እንግዲህ ትንሽ እስኪ ካነበብ ሁን መጣፍ ነገረኝ ስትለውም በድሮ ጊዜ በጣም ረሃብ ተፈጥሮ ነበር። እናም በጣም የሚባላ ስለጠፋ ጅብ ወደ ከተማ ገብቶ ነበረ ሲልም ይጠይቃታል። እናም የሆነች ሴትዮ ከረሃቡ የተነሳ አንድ ሰው ተባላለች ይላታል። እናም በዛን ጊዜ ሰው ይከሳታል። ለምን ልጃችን ተበያለሽ የራሽን ልጅ አስቀምጠች ይሏታል። እናም ከልጅ ይልቅ የሰው ልጅ እንትናል ግን ዝሮ የሰው ልጅ ወይም የጎረቤት ልጅ ባይኖር ዝሮ ዝሮ ልጇ ማብላቱ አይቀርም ነበረ ብለዋሉ ብሎ ይህ እውነተኛ ታሪክ ነው ሲልም ይነግራታል። እንዴት እንዴት ሰው ይበላል ብሎም እንትን ይላታል። በዛን ጊዜ በጣም ረሃብ ነበረ ሲልም ይነግራታል። በጣም ይገርማል ብላም እሷም ተመስጣ ስታዳምጠው ነበር። እናም እንዴት ነው አንተ አብጌልና ከዳጣ ማንን ትወዳለ ስትለውም ትጠይቃለች። አይ ከአብጌል ይልቅ ዳጣን ዳጣን ብሎም ስጠይቅ ትወዳታለች ስትለውም ስትጠይቅ አይ አይ አለ። አይ በጣም ትወዳታለህ አለማናገር አፍረህ ነው እንጂ ሲልም ትጠይቀዋለች። ላም የምትገባህ እንደሱ አይነት ሴት ናት ስትልም ትነግረዋለች። አዎ በእርግጥ በጣም ቆንጆ ናት፣ በተለይ ቀሚስ ስትለብስም ታምራለች ሲልም ይነግራታል። እናም በቃ ሰው እንደሚወዳት ታረጋግጣለች። እኔ ምን ደሬ ብላም እንግዲህ ማርቲ ትጠይቀዋለች። ሜዲያን የሚመረምሩበት ቦታ ታውቃለች ስትለው፣ በጣም ይደነግጣል። እዛም ለምን ደነገጥ ብላ ትትለዋለች። አይ አልደነገጥኩም፣ ማለቴ ለምን ፈለግሽው ሲልም ይጠይቃታል። መቼስ ለልጆች መልክ ላረጋግጥበት አልሄድ ስትልም ትመልስለታለች። አንተ ግን ለምን ደነገጥ ስትለው፣ አንቺ ለምን ጠየቅሽ ብሎም ይመልስላታል። ለማንኛውም ተው በቃ ነገ እናወራበታለን፣ ደህና አደር ብሎ ሰውን ሰዓት ላይ ጥዶ የምንደናደር ነው ሲልም ይላታል የምን ሰዓት ላይ ነው ምትፈረው ነገር አለ ምንድነው የደኔ ሲነሳብህ እንደዚህ የደነገጥኸው ማለት ያው ሲልም እንትን ይላታል ካወቀው ነገርኛ ስትልም በጥያቄ ታፋጣዋለች እሱም እነግርሻለሁ ግን ለምን ጠይቅሽኝ ሲልም እሱ ይመልስላል ምትፈረው ነገር አለ ማለቀ ሰውዬ ይሆንክብኝ ነው የደኔ የደኔ ቦታውን ስጠይቀህ በጣም ደነቀጥ ስትልም። ትመልስለታለች። እናም ይህን ሲያወሩ ነበረ፣ ድራማ ያለቀው ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ ወይ